ያው የሚሻለው ማ፣ ከተሳካልኝ በያን ስትሄድ እከተላታለሁ። በጥንቃቄ ነው አይደል እየተንቀሳቀሽ ያለሽ? እንደሚገባ ብትናገሪ የራስሽ ነው ችግር ውስጥ የምትቀጭው። በትንሽ ብር ያሸኝ እኮ ወይ ብር ጨምሪ፣ ወይ ቶሎ ተፋጭ። ዳኒ ፊት ለፊት ከአጋቹ ጋር ተፋጠጠ በእርግጥ ይህንን እንደሚያደርግ ለትሁት ቃል ገብቶላት ነበረ አንቺ ኤደንን ወደ እኔ እንድትቀርብ አድርጊ እኔ ደግሞ በአባባ በኩል ያለውን እግር በእግር ተከታትየ አድራሻውን ማወቅ ይኖርብኛል ብሏታል ትሁት አሁኑኑ ካልፈጠንን አባዬን በህይወት ልናጣው እንችላለንና ዳኒ እባክህን ብለዋለች በእርግጥም ዳኒ የአባባን መሞት አይፈልግም ምንም እንኳን በመካከል በተፈጠረው ቅሬታ ደስታ ባይሰማውም አባዬን ክፉ ነገር ግን በፍጹም አይመኝላቸውም። ዛሬ ላይ የቴና ወዳጅ በመምሰልም ብዙ መረጃዎችን መሰብሰብ ችሏል። ይህንን አጋጣሚ ደግሞ ለራሱም እየተጠቀመበት ነው። ማለትም ኤደንን ከእጁ እንዳትወጣ ብዙ ጥረት እያደረገ ነው። ትሁት አሁን ላይ ኤደንን እየቀረበቻት በመምጣት ዳኒ በኩል ያለውን መልካም ጎኖንም እያስረዳቻት ነው። በተለይ በአባዬ እህገታ አሁን ላይ ሊያስወጣው እለየታች እያለ እንደሆነም ነግራታለች። ሆኖም ይህንን ማድረግ ከቻለ እንኳን ትልቅ ነገር ነው። እኔ አባባንና እናንተን ብዬ ወደዚህ ቤት መጣውኝ እንጂ የዳኒን ፊት እንኳን ማየት አስጠልቶኛል ብላለች። ዳኒም ቲናን የሄደችበትን ሁሉ እግር በእግር በመከታተል አባባ የታገቱበትን ቦታ ማወቅ ችሏል። እስከ መጨረሻም በሩን በማንኳኳት ወደ ውስጥ ተወርሮ ለመግባትም እየቸኮለ ይመስላል። ዳኒ ምን ይገጥመው ይሆን? ትሁት ድራማ ክፍል 41 ምን አዲስ ነገር አለ? በእርግጥ አባዬ ዛሬም እንደታገቱ ናቸው። ታኝ ብለው ከመማፀን ይልቅ ለልጄ ባክስ ስልክ ያስደውልልኝ፣ በጣም ተጨናንቀው ይሞቱብኛል። ቤተሰቦቼ ላላስፈላጊ ውጥረት ከሚዳረጉ ቢያንስ እንኳን እዚህ ቦታ አለው ብዬ አድራሻዬን ልጠቁም በማለት አባባ ለልጃቸው መደወል እንደሚፈልጉ አጋቹን በጸባይ ጠይቀዋል። ሆኖም አጋቹ አንተ ከደወልክማ፣ እኔ ያለሁበት ሁኔታ በደንብ ይጣራና ከዛም ዘብጥያ የሚወርድበት አጋጣሚ ይፈጠራል። ሞኝ ነኝ እንዴ? ለምንድነው አሳልፌ ስልክ ልሰጥ የምችለው? በማለት እዛው እንደታዘዘ ለገንዘብ ሲል በእገታ አባባ መቆየት እንዳለባቸውና አድራሻቸውንም መናገር እንዳይችሉ አድርጎ ይዟቸዋል። በሌላ በኩል ቲና አሁን እያሰበችው የተሳካላት ይመስል ደስታ እየተንበጫበጨች ነው። አልፎ አልፎም ራሷን በመጠጥ በመደበቅም ችርስ እያለች ትገኛለች ዳኒ ዛሬ ላይ ወዳጇ በመምሰል ከቲና አንዳንድ መረጃዎች እየወሰደ ነው እስካሁን በጣም እንደተሰላቻትና እንደውም እሷን ላይን እንኳን አንዳስጠላችው የገለጸላት ሲሆን አሁን ግን አባባ ከታገቱ ወዲህ እጅግ በጣም አስደንቀሽኛል ጎበዝ ነሽ እያለ እያደነቃትና ያደረገችው ነገር መልካም እንደሆነም እየነገራት ነው ዳንኤል አድናቆት ግን መረጃዎችን ለመሰብሰብ እንጂ ከልብ አልነበረም። ከእጁ የወጣችው ኤደንን የሚያስመልስበት ሰዓቱ አሁን እንደሆነም ራሱን አሳምኗል። ታዲያ ከትሁት ጋራ የመደራደሪያ ሀሳብ አድርጎ ያቀረበውም ከኤደን ጋራ የምታስታርቂኝ ከሆነ ሁሉንም ነገር ያዘዝሽኝን አደርጋለሁኝ፣ ቲናንም አንድ በንድ መረጃዎችን አጣራለሁ በማለት ነበር የገለጸላት። ሆኖም ትሁት ምንም ችግር የለው ኤደንም ይቅርታ ታደርግልሃለች ታ ስለ አባዬ ጉዳይ መፍጠን ይኖርብናል እያለችም እየነገረችው ነበረ። ታዲያ ይህንንም በካሌብ ፊት እንድትናገርለትና ካሌብ ስለ ዳንኤል ያለውን ግንዛቤ እንዲቀይርም ትሁት ሁኔታዎችን ማመቻቸት እንዳለባትም ነግሯታል። ትሁትም አታስብ ካሌብ በተቀመጠበት ሁላችሁንም የሚያስማማ አንድ ነገር እናገራለሁ ብላለች። ሆኖም ሁለቱም አንድ ላይ በተቀመጡበት አባባን ያሳገተቻቸው ቴና እንደሆነችም ተናግራለች። ይህንን ደግሞ እየሰማችሁ ቲና ለዳንኤል ነግራው እንደነበር ና አሁን ዳንኤልን ወዳጃቸው አድርገው መረጃዎችን በደንብ መሰብሰብ እንዳለባቸውም ካሌብን አስጠንቅቀዋለች። ካሌብ ግን አሁን ስሜታዊ ሆኖ ግንፍል እያለ ነው። ይባስ ብሎ ኤደን ወደ ቤታቸው ተከስታ አሁን ስለ አባባ መታገት እየተጨናነቀች ና እየተመሰለሰለች ነው። ታዲያ ከዚህ በፊት በተመካከሩት መሰረት የውሸት ፍቅረኛሞችን ንምሰል ና ጠላቶቻችን እናጥቃ እኛም እስካሁን እንደተቃጠልን እነሱን ቅጥል ማድረግ ይኖርብናል በማለት ከዚህ በፊት ቃል እንደተገባቡ ሁላችንም የምናስታውሰው ነገር ነው። ታዲያ ዛሬ እንደ ፍቅረኛ አክት ሲያደርጉም ዳንኤል ተመልክቷል። ዳንኤል ለምን በሚስቴ መጣህብኝ በማለትም ዘሎ እላዩ ላይ ካሌብ ላይ ተከምሮበታል። ካሌብ ጭራሽ ደግሞ አንተ በምን አንደበት ነው እንደዛ ሳትሸማቀቅና ሳታፍር የኔን ሚስት በላዩ ላይ እየማገጥክ ብዙ ነገር ስታደርግ እንዳልነበር ሁሉ አሁን ላይ ሚስቴ ለማለት በምን ሞራል እያለም፣ እስካሁንም ሚስጥራዊ አድርጎ እየያዘውንና በማስመሰል ቲናን እንደ እህቱ አድርጎ ሲያወራው እንደከረመ ሁላችንም የምናስታውሰው ነገር ነው። ዛሬ ላይ ግን በትዳሪ ላይ ማግጠህብኛል፣ ሚስቴን ይዘተኝተህ በአይኔ በብረቱ ተመልክቻለሁ የሚል ንግግር ዳንኤልን ተናግሮታል። ዳንኤል ክው ነው ያለው። ሆኖም እነዚህ ሁለቱ ጎረምሶች እርስ በርሳቸው ተቧክሰው ከተለያዩ በኋላ ትሁት ግን ለምን ካሌብ ስሜታዊ ትሆናለህ? አሁን ላይ ዳንኤል ተናዱ እንኳን የሆነ ነገር ቢናገርህ ዝም ማለት ነበረብህ። ምክንያቱም አባዬ በስር ላይ ነው፣ እሱን ለማዳን መሯራት ሲገባን አንተ ግን ወዳልሆነ አቴካራ እየገባህ ነው፣ በማለትም ካሌብን እንደምንም ለማሳመም ሞክራለች። ቲናም አሁን በደስታ እየጨለለችና እየጨፈረች ነው። ሆኖም ከቤት ስትወጣ ስልኮቿን አጠፋፍታና ከአጋቹ ጋራ ጋር የሚያስፈልገውን ነገር እየተመካከረች ነው። ዳንኤል ጠርጥሯልና የትሄድሽ የትወጣሽ የትገባሽ እያለም እየጠየቃት ነው። አንዳንድም ደግሞ ከዛ ከሰውየው ጋር ሄደች ነበር እንዴ በማለትም ይጠይቃታል። እርግጥ ቲና ወዳጅ መስሎ ለቀረባት ለዳንኤልም ሁሉንም ተነግረዋለች። ጋቾቹ ጋር እንደተገናኘችና እነዚህ ሰዎች ደግሞ ምን ያህል አደገኛ አንቱ የተባሉ የታወቁ ወንጀለኞች እንደሆኑም ለዳንኤል ነግረዋለች። ሆኖም እነዚህን ሰዎች ማግኘቷን እንደ ትልቅ ጀብድ በመቁጠርም ራሷን ተራራ አሳክላ ነበረ ለዳንኤል ስትነግር የነበረው። ዳንኤልም የሰማውን በውስጡ ይዞ ለእሷ ግን በጣም አደንቅሻለውኝ እያለም ከዚህ በኋላ ማድረግ የምትፈልጋቸው አንዳንድ ጉዳዮችንም እየጠይቃት ነው ሆኖም እኔና ካሌብ ባልና ሚስቶች ስለሆነ ሀብት ንብረቱ ሳይወድ በግድ ወደ ካሌብ ስም ይዛወራል። ያኔ እኔ ሚስት ስለሆንኩኝ እኩል በኩል እካፈላለሁ ብለዋለች። ዳንኤል የቴና ሀሳብ መቼም እንደማይሳካ አሁን ላይ ተስፋ ቆርጧል። ታዲያ ለዚህ ስኬትሽ ችርስ ይገባሻል በማለት ችርስ ይበላት እንጂ አሁን የእሱ ሀሳቡና ትኩረቱ ኤደንን ላለማጣት የሚያደርገው ፍልሚያ ነው። ታዲያ እነዚህ ጉዳዮችን ከቲና ካጣራና ከሰማ በኋላ ቀጥታ ወደ ትሁት በመምጣትም ትሁት አግዥኝ ኤደንን ወደ ራሴ ህይወት መልሽልኝና ያለችውን አንድ ባንድ ነግርሻለሁ በማለት መዘርዘር ይጀምራል። እነዚህ ሰዎች እጅግ አደገኛና አንቱ የተባሉ ወንጀለኞች ጋር እንደተገናኘችም ለትሁት ነግሯታል። ቀጣዩ የዳንኤል እቅድ አባባ ወደሚገኙበት ማገቻ ቦታ መሄድ እንደሆነም ለትሁት ገልጾላታል። ትሁትም ትሄዳለህ እንዴ አለችው። አው በሚገባ ይህንን እያወራት ሳለም ና ወደ ኩሽና ተከስታለች። የምጠጣው ውሀ ፈልጌ ነው በማለትም ጥያቄዋን አቅርባለች። ኔል ብዙ ነገሮችን ለትሁት ስለነገራት ምናልባትም ቲና ሰምታለች በሚል ስሜት ድንጋጤ ውስጥ ቢገባም በኋላ ግን ትሁት ነገሮችን ለማስቀየስ ሞክራለች። እራት ፈልገሽ ከሆነ ራት ሊቀርብ ነው። ዳንኤልም እራት ፈልጎነ ወደ ኩሽና የመጣው በማለት ለማስተባበል ሞክራለች። ሆኖም አሁንም ትሁት ምንም ነገር እንደማታውቅ ሆና ቲናን ጠይቀቻት። ይኸውም ስለ አባዬ የሰማሽው አዲስ ነገር የለም ወይ በማለት ነበረ። ቲናም ዞሮ ዞሮ አባዬ ምንም አይሆንም ወደ ቤት ይመጣል፣ እኔ ግን የሰማሁት አንዳችም ነገር የለም በማለትም ነገረቻት። በመጨረሻም ከዳንኤል ተደብቃ ወደ አጋቹ በምትሄድበት ሰዓት ዳንኤል ግን እግር በግር እየተከታተላት ነበር። እያው ይቅርና ከተሳፈረችበት መኪና ስትወርድ እሱ በቅርብ ርቀት ሆኖ ይከታተላት ነበር። ከአጋቹ ጋራም ተነጋገረች። አጋቹ ተጨማሪ ገንዘብ እንደሚያስፈልግ ጠይቋታል። እርሷም እስካሁን የሰጠው ሀይ በቃ ሞይ አጋቹም የሰጠችው ገንዘብ በቂ እንዳልሆነና ተጨማሪ ገንዘብ ካልሰጠችው ምናልባትም ስምምነታቸው ሊቋረጥ እንደሚችልም ነግሯታል። ተጨማሪም እራት እንድታመጣላቸውም አዟታል። እሷም ከምንም በላይ ያስመረሬ ነገር ቢኖር ለምግብ የሚወጣው ገንዘብ ነው በማለት ለአጋቹ ነግረዋለች። አጋቹም ግዴታሽ ነው ካለበልዛ፣ እንዴት ይሆናል? የሰው ልጅ ሳይበላ እንዴት መዋል ማደር ይችላል? በማለት መልሶላታል። ቲና በዚህ ሁኔታ ከአጋቹ ጋራ ተነጋግራ ስትመለስ ዳንኤል ይመለከታት ስለነበረ፣ አባባ ወደሚገኝበት ክፍል በማምራትም በሩን አንኳኩቶታል። እስከ መጨረሻም የዳንኤል ወደ ማገቻ ቦታ መሄዱ ምናልባትም የአባባን ሕይወት ሊታደገው ይችላል ብዬ ተስፋ አደርጋለሁ። በሚቀጥለው ክፍል በምን እናገኛቸው ይሆን? ምናልባትም ከአጋቹ ጋራ ተገጣጥመው ለዳኒም እጅግ አደገኛውን ሁኔታ ሊፈጠርበት ይችላል። እስከ መጨረሻ ዳንኤል ተሳክቶለት አባባ ከታገተበት ማስለቀቅ ከቻለ ለራሱም ቢሆን ጥሩ አጋጣሚ ይፈጠርለታል። ኤደንን በእጁ ያስገባታል። ከአባባ ሽልማት ይበረከትለታል። ካሌፊት ከልብ የመነጨ ይቅርታም ይደረግለት ይሆናል። ክፋቷ ጠንሳሽና ተንኮለኛዋ ቲና በአየር ላይ የምትቀር ይሆናል። በሚቀጥለው ክፍል እስከምንገናኝ ድረስ ለዛሬ ትሁት ድራማ ክፍል አርባ ይህንን ይመስል ነበር። ለቻናሊ አዲስ ሲሆናችሁ ላይክ ሰር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።